በጠዋት ትነሳላችሁ፣ እናም መጀመሪያ የምታደርጉት ነገር ስልካችሁን ማንሳት ነው። ስክሮል በማድረግም አዲስ ነገር መፈለግ ትጀምራላችሁ። አእምሯችሁ የሚፈልገውን ለመስጠት፣ እንደዚሁም ራሳችሁን ለማነቃቃት አጭር ቪዲዮ እያያችሁ ቡና ጠጣላችሁ። ምናልባት መሰልቸትንና ድብርትን ለመግደል ወደ ሥራ ወይም ወደ ትምህርት ቤት እየሄዳችሁ በመንገድ ላይ ሙዚቃ ታዳምጡ ይሆናል ይህም አልበቃ ብሏችሁ ተጨማሪ ማነቃቂያዎችን ትጠቀማላችሁ። ፖድካስቶችን፣ ማህበራዊ ሚዲያዎችን ትከታተላላችሁ። በመጨረሻም ታዲያ አረፍ ስትሉ፣ ትንሽ ጸጥታ ሲኖራችሁ፣ ከዚህ ሁሉ ማነቃቂያ ገለል ካላችሁ በኋላ ምን ይከሰታል? ግልጽ ነው። ምቾት ማጣት ይከሰታል። ባዶነት ይሰማችኋል። በዚህም ምክንያት ሐሳባችሁን የሚያድስና ፈጣን ደስታን የሚሰጣችሁን ነገር ትፈልጋላችሁ። ልብ በሉ ደስታ በራሱ ችግር አይደለም። ደስታ የሰው ልጅ አእምሮ የተፈጥሮ መሳሪያ ነው። በህይወት እንድንኖር የሚያደርገንን እንድንፈልግ የሚገፋፋን ከማንነታችን ጋር የተሰራ ስርዓት ነው። ግን ደስታ እስር ቤት ወይም ወጥመድ በሚሆንበት ጊዜ ምን ይከሰታል? በማንኛውም ጊዜ ጥሩ ስሜት እንዲሰማን መፈለጋችን ማለቂያ የሌለው የፈጣን እርካታ ምርኮኛ በሚያደርገን ጊዜ ምን ይከሰታል? አልደስ ሃክስሌይ ይህንን ከመቶ ዓመት ገደማ በፊት ተንብዮ ነበር። በ1984 ጆርጅ ኦርዌል ስለ ወደፊት ጭካኔ የተሞላበት አገዛዝ ሲያስጠነቅቅን፣ ሃክስሌይ የበለጠ የሚያስፈራ ራዕይ ነበረው። ሰዎች እንዲታዘዙ ወይም እንዲገዙ የምታስገድድ ዓለም ናት ወደፊት የምትኖረው ብሎ ተናግሯል። እና ይህን ሐሳብ የሚያስፈራ የሚያደርገው በተዘዋዋሪ ሰውን እንዲታዘዝ የሚያደርግ ስርዓትን ይች ዓለም ስለምዘረጋ ነው። ዓለም ሰዎች የሚዝናኑበትን እርካታንና ፈጣን ደስታን የሚሰጡ ነገሮችን በማለማመድ እምቢተኛ ስለመሆን ማኅበረሰቡ እንዳያስብ ታደርጋለች ብሏል። ይህም ማለት ጭኮና ሳያስፈልግ በማታለል ዓለም ማህበረሰቡ ትቆጣጠራለች ማለት ነው። እንዲህ ከሆነ ታዲያ ባርነትም ሰንሰለት አያስፈልገውም። ሰዎችም አገልጋያቸውን ይወዳሉ። አሁን ዙሪያችሁን ተመልከቱ። ምን ታያላችሁ? ያለ ገደብ ደስታን የሚያድን በመዝናኛ ሱስ የተለከፈ ማህበረሰብን ነው አይደል? እንደዚሁም ከማንኛውም መረበሽ ፈጣን እፎይታን የሚፈልግ ማህበረሰብ ነው አይደል? አዎ፣ ልብ ብላችሁ ካያችሁ የምታስተውሉት ይህን ነው። ገነ ይህ የሚያመጣው ውጤት ምንድን ነው? ይህ የማያባራ ፈጣን ደስታን ማሳደድ በእውነት ነፃ ያወጣችኋል ወይስ ወጥመድ ውስጥ እንድትቆዩ ያደርጋል? በዚህ ቪዲዮ ውስጥ የዘመናዊው ማህበረሰብ እንደ መቆጣጠሪያ ዘዴ ፈጣን ደስታን እንድንፈልግ እንዴት እንደሚያስለምደን እንመረምራለን። እንደዚሁም ለምን የጥገኝነት እናንተን ወደ አላሰባችሁት ሁኔታ እየለወጣችሁ እንደሆነ እናያለን። የራሳችሁን አእምሮ እየተቆጣጠራችሁት ከመሰላችሁም፣ ይህን ቪዲዮ መመልከታችሁን ብትቀጥሉ ይሻላችኋል። ምክንያቱም ምናልባት፣ በጭራሽ ይህ ሀሳባችሁ እውነት ላይሆን ይችላልና። ልብ በሉ፣ ፍጹም ባርነት ምንም ሰንሰለት አያስፈልገውም። ማሰቃየትን፣ ማስፈራራትን ወይም የማያቋርጥ ክትትልን አይጠይቅም። ቀላል ነገር ብቻ ነው የሚያስፈልገው፣ ግን በጣም ውጤታማ ይህም፣ ደስታ ነው። ደስታ የህልውና ማዕከል ሲሆን ባርነት ነፃነት መምሰል ይጀምራል። እና ይህም እውነታ ሀክስሊ በብሬቭ ኒው ወርልድ ድርሰቱ እንደተነበየው ነው። ሁሌም በመዝናናት ሱስ በመጠመድ ምክንያት ሰዎች ምንም ጥያቄ የማይጠይቁበትን ዓለም ኦን መሆን ሰዎች ከእንግዲህ የሕይወት ትርጉምን የማይፈልጉበት ይልቁንም ትኩረታቸውን የሚከፋፍሉ ነገሮችን ብቻ በማሳደድ የተጠመዱበት ዓለም፣ ደስታ በነፃነት የምትመርጡት ነገር ሳይሆን በእናንተ ላይ የተጫነ የሆነበት ዓለም በብሬቭ ኒው ወርልድ ሃክስሊ እንደሚለው ሰዎች ከተወለዱበት ጊዜ ጀምሮ የሰለጠኑት ደስ የማይል ነገርን ወይም ችግርን ከመጋፈጥ ይልቅ እንዲሸሹ ተደርገው ነው። ምንም እንኳን እውነት ወይም ትርጉም ያለው ቢሆንም ማለት ነው። በሃክስሌ ድርሰት ውስጥ ሰዎች አሉታዊ ነገር ወይም መጥፎ ስሜት ሲሰማቸው፣ ስለ ሕይወት ትንሽ ጭንቀት ወይም ጥልቅ ጥያቄ ሲያጋጥማቸው መልሱ ሁሌም አንድ አይነት ነበር። ይህም ሶማ ውሰዱ የሚል ሶማ ምቾትን ለማምለጥ የምንጠቀመውን ማንኛውንም ዘመናዊ ማደንዘዣዎችን ወይም ንጥረ ነገርን ይወክላል። ይህም በማኅበራዊ ሚዲያ ላይ ስክሮል ያለማቋረጥ ማድረግ፣ ከመጠን በላይ የቲቪ ትዕይንቶችን መመልከት፣ ከመጠን በላይ መድኃኒት ወይም አልኮል መጠቀም፣ ጫጫታ የመሳሰሉትን ይህንንም የምናደርገው እውነታውን ላለመቀበልና ለመሸሽ ነው። ስለ ራሳችሁ ህይወት አስቡ። መሰላቸት፣ ሐዘን ወይም ብስጭት ሲሰማችሁ መጀመሪያ የምታደርጉት ነገር ምንድን ነው? ስሜታችሁን ለመረዳት ቆም ትላላችሁ? ወይስ ወዲያውኑ ይህን ስሜታችሁን ለመሸሽ ትኩረትን የሚከፋፍሉ ነገሮችን ትፈልጋላችሁ? የምንኖረው ፈጣን እርካታ ባለበት ዘመን ላይ ነው። ማንኛውም ምቾት ማጣት ወይም መረበሽ ስክሪናችንን ታፕ በማድረግ በሰከንዶች ውስጥ ሊረጋጋ በሚችልበት ቦታ፣ የጎደሉን በጭራሽ መጋፈጥ የለባችሁ በሌላ ደስታን በሚሰጥ ነገር ሙሉት በሚል ቦታ እና በጣም አደገኛው ነገር ይህ እንደ ምርጫ ይመስላል። በቀን 24 ሰዓት በመዝናናት እንድታሳልፉ ማንም አላስገድዳችሁም። ማንም ሰው በኢንስታግራም ወይም ቲክቶክ ላይ ሰዓታትን እንድታባክኑ አላደረጋችሁም። ማንም ጭንቅላታችሁ ላይ ሽጉጥ ደቅኖ አይደለም፣ ይህን ግዙ፣ ያንን ብሉ፣ ስክሮል ማድረጋችሁን ቀጥሉ ያለው። ግን ታደርጉታላችሁ። ምርጫ ከሆነ ግን ለምን ማቆም በጣም ከባድ ሆነ? መልሱ በኮንዲሽን ወይም በልምምድ ምክንያት ነው። ማንኛውም አይነት ምቾት ማጣትን ለማስወገድ ፈጣን ደስታን መፈለግን እንደ አማራጭ አድርጋችሁ ስትለምዱ አንጎላችሁ ይህንን ልምድ እንደ መደበኛ መፍትሄ ይማረዋል። በጊዜ ሂደት መሰላቸትን፣ ዝምታንና የራስን ሐሳብ መመርመርን ለመቋቋም የሚያስችላችሁን ችሎታችሁን ታጣላችሁ። አእምሯችሁ ከራሱ ጋር ብቻውን መሆን አይችልም እና ሳታውቁት ሀክስሊ ያስጠነቀቀንን ትሆናላችሁ። ደስተኛ አገልጋይ ትሆናላችሁ በጉልበት ሳይሆን በፈጣን ደስታ ፍላጎት የታሰረ ግን ይህ ለምን ይከሰታል ይህ የሚሆንበት ምክንያት በኮንዲሽኒንግ ወይም ከልጅነታችን እንድንሆን የተለማመድነው ልማድ ከሂሳዊ አስተሳሰብ ወይም ከጠያቂነት አስተሳሰብ እንድንርቅ ስለሚያደርገን ነው በሱስ አዙሪት ውስጥ እንድንጠመድ የሚያደርገንስ እንዴት ነው በሚቀጥለው ክፍል የምንመረምረው ይህንን ነው። ይህ መልእክት የሚመለከታችሁ ከሆነ ሰብስክራይብ፣ ሼር፣ ላይክ በማድረግ ቻናሉን ደግፉ። ምክንያቱም ጠለቅ ያሉ ጥያቄዎችን የምንጠይቅበት ጊዜ ነው። ይህንን ልምምድ ለማቆም ለምን ከባድ እንደሆነ ጠይቃችሁ ታውቃላችሁ? ለምንድን ነው ትርጉም ባለው ነገር ላይ ማተኮር እንዳለባችሁ ባወቃችሁም ጊዜ እንኳ እጃችሁ አሁንም ወደ ስልካችሁ የሚንሸራተተው፣ አእምሯችሁ አዲስ ኖቲፊኬሽን ለማየት የሚለምነው፣ አዲስ ቪዲዮ አዲስ ማነቃቂያ የሚፈልገው፣ ይህ በአጋጣሚ አይከሰትም። ይህን እንዲያደርግ አእምሯችሁ ስለሰለጠነ ነው። ከተወለድንበት ጊዜ ጀምሮ ማንኛውንም ነገር ተጠቅመን ምቾት የሚነሳን ነገር ለማስወገድ ሰልጥነናል። የትምህርት ስርዓቱ በጥልቀት እንድናስብ አያስተምረንም የተማርነውን እንድንደጋግም እንጂ የስራና ገበያ መርሃ ግብሮች ፕሮግራም ያደረጉን እንድናመርት እንጂ ቆም ብለን በጥልቀት እንድናስብ አይደለም። በዙሪያችን ምን እየተካሄደ እንዳለ ለመጠየቅ እንዳንል፣ የመዝናኛ ባህላችን ሁል ጊዜ ትኩረታችንን እንድንከፋፍል ያደርገናል። ትክክለኛው ስጋት ዛሬ ሐሳብን በነፃነት ለመግለጽ የሚከለክል አምባገነን መንግሥት አይደለም እውነትን የመፈለግ ፍላጎት እንድናጣ የሚያደርገን ስርዓት ነው። ሀክስሊ ይህንን ከማንም በተሻለ ተረድቷል። በዚህ በብሬቭ ኒው ወርልድ ድርሰቱ እንደገለጸው ዜጎች አንድን ትዕዛዝ እንዲቀበሉ በአሰቃቂ ሁኔታ መጨቁን አላስፈለጋቸውም፣ የራሳቸውን ባርነት እንዲወዱ ተምረዋልና። የራሳቸውን ባርነት እንዲወዱ የተደረጉትም ከልጅነታቸው ጀምሮ በሰመመን ወይም ሳያስተወሉ ተደጋጋሚና ቀላል የሆኑ መልእክቶችን እንዲሰሙ ስለተደረጉ ነው። እነዚህ መልእክቶችም በደብቁ አእምሯቸው ውስጥ ቀስ በቀስ ይተከላሉ። ሳያስተውሉትም እነዚህ መልእክቶች አመለካከታቸውን ይቀርጹታል። ለምሳሌ ደስታ መታዘዝ ነው። አትጠይቅ፣ ዝም ብለ ተደሰት። ነጻነት አደገኛ ነው። ስርዓት ደህንነቱ የተጠበቀ ነው። ከአሮጌው አዲስ ይሻላል። ተጨማሪ ግዛ ጥሩ ስሜት ይሰማሃል ክኒን ውሰድ ጥሩ ስሜት ይሰማሃል ሐዘን በሽታ ነው በፍጥነት ፈውሱት ብቻችሁን መሆን አያስፈልጋችሁም! ብዙ ማሰብ አደገኛ ነው ከመለያየት ይልቅ አንድ ላይ መሆን ይሻላል የሚሉ መልእክቶችን መጥቀስ ይቻላል ዛሬ ዓለምን ተመልከቱ ይህ ሁሉ አሁን በማህበራዊ ሚዲያ አልጎሪዝሞች ከትላልቅ ኩባንያ ማስተዋወቂያዎችና ትኩረትን በሚከፋፍሉ ሁኔታዎች በኩል ይከሰታል። እንዴት ማሰብ እንዳለብን፣ ምን ማድረግ እንዳለብን እንዴት እንደሆነ እንኳን ሳንገነዘብ አስተሳሰባችንና ድርጊታችን ላይ ተጽዕኖንም ያሳድራሉ። እያንዳንዱ ማስታወቂያ ዶፓሚን እንድናመነጭ ያደርጋል። እያንዳንዱ አጭር ቪዲዮ ያለ ልፋት መነቃቃትን ይሰጣል። እያንዳንዱ ላይክና አስቴት ከሲስተሙ ጋር እንድትስማሙ ያደርጋችኋል። በዚህ ሂደት ውስጥ ታዲያ ሌሎች በሚሰጧችሁ አስተያየቶች፣ አድናቆቶች ሱስ ውስጥ ትወድቃላችሁ። በመጨረሻም እያንዳንዱን ነገር ቆም ብላችሁ እንዳትጠይቁ ትሆናላችሁ። የዚህ ሁሉ የማያቋርጥ ማነቃቂያና ትኩረትን የሚከፋፍል የሚዲያ ጫጫታ ውጤትም ያለ ሙዚቃ፣ ሶሻል ሚዲያ ወይም የሆነ አይነት ጫጫታ ብቻውን ለመሆን የሚከብደው ትውልድን ይፈጥራል። ያለማቋረጥ ፈጣን ደስታን በመፈለግ ሶሻል ሚዲያዎች ወይም አጫጭር ቪዲዮዎችን በመመልከት እንደ ድብርት፣ ሐዘን ወይም አስቸጋሪ ሀሳቦች ካሉ ለማስወገድ ወይም ለመሸሽ የሚፈልግ ትውልድ እንዲፈጠር ያደርጋል። ምንም ነገር የማይጠይቅ እንዴት ማሰብ እንዳለበት ሳይሆን ምን ማሰብ እንዳለበት ብቻ የሚያውቅ ትውልድ እንዲፈጠር ሆኗል። ለምን የሆነ ሲባል በጥልቅ የማሰብ ልማድ ለምን ብሎ መጠየቅ ወይም ይህ እውነት ነው ከማለትና ከመጠራጠር ይልቅ ችግሮችን መሸሽና ፈጣን ደስታ በሚሰጡ ዘመናዊ አውታሮች ላይ መደገፍ ተመራጭ ስለተደረገ ነው። በመጨረሻ ብዙሃኑ የአእምሮ ጥረትን የሚጠይቅ ማንኛውንም ነገርን የሚገፋ ወይም የማይቀበል ስለሆነ ብዙሃኑን ለመቆጣጠር አምባገነንነት አያስፈልግም። ግን ይህ በጥልቅ አለማሰብ፣ ጥያቄ አለመጠየቅ ዋጋ ያስከፍላል። በማንኛውም መንገድ ምቾት የሚያሳጡንን ነገሮች ስናስወግድ የበለጠ ደስተኛ አንሆንም። ይልቁንም ደካማ እንሆናለን፣ የበለጠ ለቁጥጥር፣ ለተበዝባዥነት እንጋለጣለን። ጥያቄው ባሪያ መሆናችን አይደለም፣ በዚህ ምቾት ውስጥ ተኝተን መቆየታችን ነው። ወይም በጣም ከመዘግየቱ በፊት መንቃት ይኖርብናል። የማያቋርጥ ደስታ ያዳክመናል እና በቁሳቁስ የተመረተ ደስታ ከጊዜ ወደ ጊዜ ሰነፍ የሆነን ፍጥረታት እንድንሆን ያደርገናል። ግን ይህ እንዴት ይሆናል? ስቃይ የሌለበት ዓለም የምትሰጠን ተስፋ እንዴት ወደ ሙሉ መገዛት ወይም ባርነት ሊመራን ይችላል? በሚቀጥለው ክፍል የምንመረምረው ደግሞ ይህንን ነው። ማንም የማይሰቃይበትን ዓለም አስቡት፣ ሁሉም ህመም በፍጥነት የሚጠፋበት ሐዘን፣ ብስጭትና ጭንቀት የሌሉበትን ገነት ይመስላል አይደል? አሁን ግን በትኩረት አጢኑ። ችግር የማያጋጥመው ሰው ምን ይሆናል? በሁሉም መንገዶች ምቾት የማይሰጥን ችግር ለማስወገድ ፕሮግራም የተደረገው መላው ማህበረሰብ ምን ይሆናል? መልሱ ቀላል ነው፣ ደካማ ይሆናል። ሃክስሊ የውሸት ደስታን አደጋ በግልጽ አሳይቷል። በብሬፍ ኒው ወርልድ ድርሰት ውስጥ እንደገለጸው ሰዎች ሶማ የተባለ መድኃኒት በመውሰድ ደስተኛ ሆነው ቆይተዋል። ይህም ምንም ህመም፣ ምንም ሪስክ፣ ምንም ጥረት የሌለበት ፍጹም ማምለጫ እንዲሆን ታስቦ የተሰራ በፈለጉት ጊዜ ፈጣን ደስታን የማግኛ መንገድ ነው። በዚህ ደስታ ውስጥ የሚያልፉ ሰዎች ህመምን እንዴት መቋቋም እንዳለባቸው አያውቁም። ብስጭት መቋቋም አይችሉም፣ ራሳቸውንም አይረዱም። ደስ የማይል ነገር በተሰማቸው ጊዜ ስሜቱን ለማጥፋት መድኃኒቱን ይወስዳሉ። እናም እውነተኛ ስሜቶቻቸው በውሸት ምቾት የተተኩ ይሆናሉ። አክስሌይ በጻፈው ድርሰት ውስጥ ባሉ ሰዎች አኗኗር መሠረት ማንኛውም የማይመች ሐሳብ ወይም ስሜት በሰው ሠራሽ ምቾት ፈጣን የሆነ ምት ተሰርዟል። ሕይወት ማለቂያ የለሽ የውጫዊ ደስታዎች ቅደም ተከተል ሆናለች። የወሲብ የመዝናኛና የመሳሰሉት ድርጊቶች መፈጸሚያ እና ከዚህ ንድፍ ያፈነገጠ ማንኛውም ነገር እንደ ስጋት ይታይ ነበር። አሁን ዙሪያችሁን ተመልከቱ። ዘመናዊው ዓለም ሶማ ላይኖረው ይችላል፣ ግን የራሱ ስሪቶች አሉት ፈጣን የሆኑ እንደ ማንነታችሁ ሳያገሏችሁ የሚቀበሏችሁ ማኅበራዊ ሚዲያዎች ውድቅ የመደረግ ፍርሃትን የሚያስወግዱ የፍቅር ጓደኝነት መተግበሪያዎች፣ ከማወቃችሁ በፊት እንኳ ምን እንደምትፈልጉ የሚተነቢው ስልተቀመሮች ወይም አልጎሪዝሞች አሉ። ሁሉም ነገር ደስ የማይል ስሜትን ለማስወገድ እያንዳንዱን ክፍተት ለመድፈን ጥረት የማድረግ ፍላጎትን ለማስወገድ የተነደፉ ናቸው። ነገር ግን ይህ ሕመምን ለማምለጥ የሚደረገው የማያቋርጥ ተግባር ዋጋ ያስከፍላል። ይህ የሚያስከፍለን ዋጋ ደግሞ የስነ ልቦና ጥንካሬያችን ነው። አስፈሪው እውነት ይሆና ህመም ዓላማ አለው። መከራ ጽናትን ይገነባል። ተስፋ መቁረጥ ስለ እድገት ያስተምራል። አስቸጋሪ ሁኔታ ለውጥን ያመጣል። ግን ሁሉም ነገር ቀላል ሲሆን፣ ሁሉም ተግዳሮቶች ሲወገዱ፣ ይበልጥ ደካማ እንሆናለን። ዛሬ ላይ ትናንሽ ምቾት ማጣቶች እንኳን ልንቋቋመው የማንችለው ስሜት እንዲሰማን ያደርጋሉ። ጥቃቅን ውድቀቶች የህልውና ቀውሶች ይሆናሉ። ጥቃቅን ግጭቶች እንደ ትልቅ ዱብ ዕዳ ይመስላሉ። ትዕግስት ወይም ዘላቂ ጥረት የሚጠይቅ ማንኛውም ነገር ቸል ይባላል። በጣም ቀላሉን መንገድ እንድንፈልግ ስለተገደድን ቅስፈታዊ ደስታን፣ ፈጣን መፍትሄዎችን፣ ንክኪ የለሽ መፍትሄዎችን እንፈልጋለን። እና ይህ በሚያስደንቅ ሁኔታ በቁጥጥር ስር ለመዋል ቀላል ያደርገናል። ምቾት ማጣትን ወይም ችግርን የሚቀበልና ከዛም የሚማር ጠንካራ ታጋይ የሆነ ማህበረሰብ መቼም ታዛዥ አይሆንም። ነፃነቱን በሚገድብ ስርዓት ስር መኖርን በፍጹም አይቀበልም። ግን በስሜት ላይ ጥገኛ የሆኑ ግለሰቦች ያሉበት ማህበረሰብ ባዶነትን ለማስወገድ የማያቋርጥ ማነቃቂያ የሚፈልግ እንዲሁም ከትንንሽ መከራዎች የሚሸሹት ታዛዥና ተገዥ ይሆናሉ። የሚታለሉና ለቁጥጥር አመች ይሆናሉ። ስልጣንን ለሚፈልጉ ሰዎች ምቹ ይሆናሉ፣ ኃይል እንኳ መጠቀም ሳያስፈልጋቸው ማለት ነው። እና ወጥመዱ የሚያጠምደው በዚህ መንገድ ነው። ነፃነት የሚመስለው ሁሉንም መከራዎች የማስወገድ ችሎታ በእውነቱ የእኛ እስር ቤት ይሆናል። ግን መውጫ መንገድ አለ። ከዚህ ዑደት ለማምለጥ በመደሰትና በዓላማ መካከል ያለው ልዩነት መረዳት አለብን። ምክንያቱም ደስታ በባርነት ሊገዛን ይችላል፣ አላማ ግን ነፃ ሊያወጣን ይችላል እና በሚቀጥለው ክፍል በትክክል የምንመረምረው ይህንን ነው። በእውነቱ በሕይወት ውስጥ ምን ትፈልጋላችሁ? ደስታ ወይስ ትርጉም? ደስታ ወይስ አላማ? መልሱ ግልጽ ሊመስል ይችላል። ግን በትክክል ስለዚህ ማሰላሰል አቁማችኋል። ዘመናዊው ማህበረሰብ ደስታ የመጨረሻው ግብ እንደሆነ እንድናምን አሰልጥኖናል። ግን እንደ ደስታ ምን አይነት ደስታን ነው የሚሰጠን? የሚሰጠን የማያቋርጥ ፍሰት ያላቸውን ለአጭር ጊዜ የሚቆዩ ደስታዎችን ነው። ጥሩ ስሜት እንዲሰማን የሚያደርጉ ጊዜያትን ነገር ግን በፍጥነት የሚጠፉትን ለምሳሌ የሶሻል ሚዲያ ላይኮች፣ ተከታታይ ፊልሞች፣ ደስታን ለማግኘት የሚደረጉ ግብይቶች፣ አጫጭር አስቂኝ ቪዲዮዎች። እነዚህ ሁሉ ለጊዜው ደስታን ይሰጡናል፣ ግን የሚዘልቅ ደስታ አይደለም። እና የችግሩ ቁልፍ ይሄ ነው። ደስታው ሁልጊዜ ጊዜያዊ ነው። ያለማቋረጥ መታደስ አለበት፣ አለበለዚያ ባዶነት ይመለሳል። አሁን በሕይወታችሁ ውስጥ ማንነታችሁን በትክክል የቀረጹትን በጣም አስፈላጊ የሆኑትን ጊዜያት አስቡ። ፈጣን የደስታ ጊዜያት ነበሩ ወይንስ የፈተና የጥረትና የማሸነፍ ጊዜዎች ነበሩ? ቪክቶር ፍራንክል፣ የሥነ አእምሮ ሐኪምና ከሆሎኮስት የተረፈው አይሁዳዊ፣ የሰው ልጅ ያለ ዓላማ መኖር እንደማይችል ማን ሰርች ፎር ሚኒንግ በተባለው መጽሐፍ ውስጥ ጽፏል። በጣም አስከፊ በሆኑ ሁኔታዎች ውስጥ እንኳን በመከራቸው ጥልቅ የሕይወት ትርጉም ያገኙት የታገሱት ነበሩ። ተርፈዋል፣ አእምሯቸውንም ጠብቀዋል። እና ተገላቢጦሹ ታዲያ ይህ ነው። ዓላማን ማሳደድ ሲያበረታን፣ የማያቋርጥ ደስታን ማሳደድ ደግሞ ያደክመናል። ይህ እውነታ ከእናንተ ጋር የሚስማማ ከሆነ እንቀጥል፣ ምክንያቱም ለሕመም ከሚሸሽ ዓለም ዓላማ ፍለጋ ብቻ በጣም ስር ነቀል የነጻነት ተግባር ሊሆን ይችላል። ደስታ ቀላል ነው። ወዲያው የሚሆን ነው። ሱስ የሚያስይዝ ነው። በሌላ በኩል ዓላማ ጥረትን፣ ዲስፕሊንንና ጽናትን ይጠይቃል። ነገር ግን ከደስታ በተለየ መልኩ ውጤቱ ዘላቂ ነው። በውስጣችን የሆነ ነገር ይገነባል። እንድንቀጥል የመኖር ምክንያት ይሰጠናል። ዘመናዊው ማህበረሰብ ዓላማ እንድትፈልግ አይፈልግም። ምክንያቱም ዓላማ ጊዜ ይወስዳል፣ ወደ ውስጥ መግባትን ጥረትንና ከሁሉም በላይ መከራ መቋቋምን ይጠይቃል። ይህ ደግሞ ባህላችን ከሚያስተዋውቃቸው ነገሮች ሁሉ ጋር ይቃረናል፤ ፈጣን እርካታ፣ ፈጣን መፍትሄዎችና የማያቋርጥ አዲስ ነገር የማየትና የመግዛት ፍላጎት ጋር የህይወት ዓላማ ያለው ግለሰብ የማያቋርጥ ትኩረት የሚከፋፍል ነገር አያስፈልገውም። በየዕለቱ በየሰከንዱ ከመጠን በላይ በሆኑ መዝናኛዎች የመሞላት ፍላጎት አይሰማውም። በቅጽፈት ደስታ በሚሰጡ የውሸት ተስፋዎች በቀላሉ አይታለልም። እናም ለዛ ነው ትኩረታችንን በሚከፋፍሉ ማነቃቂያዎች ያለማቋረጥ የምንደበደበው ምክንያቱም በስሜታዊ ጥገኝነታችን ላይ በመመርኮስ በሚያደግ ስርዓት ውስጥ አላማ ያለው ሰው አደገኛ ሰው ስለሆነ። ስለዚህ በህይወታችሁ ውስጥ የሆነ ነገር እንደጎደለ ከተሰማችሁ ምናልባት መልሱ የበለጠ ደስታ አይደለም፣ ግን በተቃራኒው ያነሰ ደስታ ነው። ምናልባት መንገዱ ብዙ ትኩረት የሚከፋፍሉ ነገሮችን መፈለግ አይደለም፣ ነገር ግን እነዚህን ትኩረት የሚከፋፍሉ ነገሮች ማስወገድ ነው። ራሳችሁን እንዲህ ብላችሁ ጠይቁ። በእውነት የሚያነሳሳችሁ ነገር ምንድን ነው? ጠዋት ላይ ከአልጋ እንድትነሱ የሚያደርጋችሁ ምንድን ነው? ነገ ሊረሱ በሚችሉ ደስታዎች እየኖራችሁ ነው ወይስ በጣም አስፈላጊ የሆነ ነገር እየገነባችሁ ነው? ግን ከዚህ ወጥመድ እንዴትስ ታመልጣላችሁ? ዑደቱንስ ሰብራችሁ እንዴት በራሳችሁ አእምሮ ላይ የራስ ገዛ አስተዳደርን ትመልሳላችሁ? በሚቀጥለው ክፍል የምንገልጠው ይህንኑ ነው። ያልተቋረጠ ደስታን ፍለጋ እንዴት ወጥመድ ውስጥ እንደሚከታችሁን ተረድታችኋል። እዚህ ላይ የሚነሳው በጣም አስፈላጊው ጥያቄ ታዲያ እንዴት ታመልጣላችሁ? ትኩረታችሁን በሚከፋፍል እንድትደነዝዙ በሚያደርግና በስሜት ላይ ጥገኛ እንድትሆኑ ለማድረግ በተዘጋጀ ዓለም ውስጥ የራሳችሁን አእምሮ እንዴት ነው እንደገና የምትቆጣጠሩት የሚለው ነው። በመጀመሪያ ልትረዱት የሚገባው ነገር ይህ ቀላል አይሆንም። ፈጣንና ዘላቂ ያልሆኑ ደስታዎችን እንድታሳድዱ በማድረግ ስርዓቱ እናንተን ለመጣል ታስቦ የተዘጋጀ ነው። ግን መውጫ መንገድ አለ፣ እናም በውሳኔ ይጀምራል። እናንተን ለመጣል የሚደረገውን ጨዋታ ለማወቅ ደረጃ አንድ፣ የማያቋርጥ ደስታን መቀነስ ያስፈልጋል። ይህ ማለት ደስታን አለመቀበል ወይም እንደ መነኩሴ መኖር አለባችሁ ማለት አይደለም። ሱስ ከሚያስይዙ አነቃቂዎች መጋለጣችሁን አውቃችሁ ቁጥጥር ማድረግ ማለት ነው። ችግሩ ደስታ አይደለም። ችግሩ እናንተን ለመቆጣጠር እንደ መሳሪያ እንዴት ጥቅም ላይ እንደሚውሉ ነው። አንዳንድ ደስታዎችም እንደ ማህበራዊ ሚዲያ ወይም ማለቂያ የሌለው ከልክ ያለፈ ቪዲዮችን ማየት መቀነስ ስትጀምሩ፣ አንድ ኃይለኛ ነገር መከሰት ይጀምራል። አንጎላችሁ እንደገና ይስተካከላል። በትናንሽ ነገሮች እንደገና እርካታ ማግኘት ትጀምራላችሁ እና የሰው ሰራሽ ደስታ መፈለጋችሁ መዳከም ይጀምራል ደረጃ ሁለት ለምቾት ማጣት ያላችሁን ትዕግስት እንደገና ገንቡ የራስ ገዝ አስተዳደርን መለሳችሁ ማግኘት ከፈለጋችሁ መሰላቸትን፣ ተስፋ መቁረጥንና ጸጥታን እንዴት መቋቋም እንደምትችሉ እንደገና መማር አለባችሁ ራሳችሁን በዝምታ እንዲቀመጥ አድርጉ። ከመረጃ ጎርፍ ጋር ያለውን ግንኙነት አቋርጡ። እያንዳንዱን ቅስፈት በማነቃቂያ መሞላት ሳያስፈልጋችሁ ኑሩ። መጀመሪያ ላይ አስቸጋሪ ይሆናል። የአነቃቂ ነገር ሱሰኛ የሆነው አእምሯችሁ መፍትሄን ለማግኘት ይጮኻል። ግን ከተቋቋማችሁት፣ አንድ ኃይለኛ ነገር ታገኛላችሁ። ምቾት ማጣት አያጠፋችሁም፣ ያበረታችኋል። ደረጃ ሶስት ጠያቂ አስተሳሰብን አዳብሩ። ራሳችሁን ጠይቁ፣ ሁልጊዜ ራሴን ማዘናጋት እንዳለብኝ ለምን ይሰማኛል? ከደስታ ሱስ ማን ይጠቀማል? በዚህ ዑደት ውስጥ ካልተያዝኩ ምን እየፈጠርኩ እየተማርኩ ወይም እያጋጠመኝ ነው ብላችሁ ጠይቁ። በጠየቃችሁ ቁጥር የበለጠ የምትገነዘቡት ብዙዎቹ ልማዶቻችሁና ፍላጎቶቻችሁ በእናንተ እንዳልተመረጡ ነው በስርዓቱ ፕሮግራም የተደረጉ ናቸው። ግን ስርዓቱን የሚጠራጥሩና የሚጠይቁ ሰዎች ብቻ የራሳቸውን ታሪክ እንደገና መጻፍ ይጀምራሉ። ደረጃ አራት ደስታን በዓላማ ተኩት። ቀደም ብለን እንደተናገርነው ዓላማ የፈጣን እርካታ ባርነት ማርከሻ ነው። ስለዚህ ራሳችሁን ጠይቁ፣ ለእኔ በጣም አስፈላጊ የሆነው ምንድን ነው? ምን መገንባት እፈልጋለሁ? ሕይወቴን የበለጠ ትርጉም ያለው እንዴት ማድረግ ይችላለሁ ብላችሁ ጠይቁ። እነዚህ ጥያቄዎች ቀላል አይደሉም፣ ግን እነሱ ብቻ ናቸው መጠየቅ ያለባቸው። እዚህ ግን ፈታኝነቱ ነፃ ብትወጡም በዙሪያችሁ ያለው ማህበረሰብ አይለቃችሁም። እና አንድ የመለወጥ ከጀመራችሁ የማይቀር ነገር ይከሰታል። ሰዎች በተለየ መንገድ ያያችኋል። አንዳንዶቹ ያደንቋችኋል፣ ሌሎቹ ይክዷችኋል። ምክንያቱም ራሳችሁን ነፃ ስታወጡ መስታወት ትሆናላችሁ ሌሎች በራሳቸው ማየት የማይፈልጉትን ማንጸባረቅ ትጀምራላችሁ። በመጨረሻው ክፍል የምንመረምረው ይህንን ነው። እስከዚህ ድረስ ካደረጋችሁት በውስጣችሁ የሆነ ነገር አስቀድሞ መንቃት ጀምሯል ማለት ነው። ያልተቋረጠ ደስታን መፈለግ ነፃነት እንዳልሆነ አሁን ተረድታችኋል። ወጥመድ ነው፣ የመለማመድ ዑደት ነው። ዘመናዊው ማህበረሰብ እናንተን ለመቆጣጠር ሰንሰለቶች አያስፈልጉትም በሁሉም መንገዶች ምቾትን ማጣታችሁን ለማስወገድ እናንተን ማሳመን ብቻ ነው የሚያስፈልገው። አሁን ግን ወጥመዱን አይታችኋል። በጣም አስፈላጊው ጥያቄ በዚህ ዕውቀት ምን ታደርጋላችሁ የሚለው ነው። ስርዓቱን ማምለጥ ከፍላጎት በላይ ይጠይቃል። ካሁኑ ስርዓት በተቃርኑ መዋኘት ማለት ነው። የሚያሰንፈነን ነገር አለመቀበል እናም ያንን እውነተኛ ነፃነት መቀበል ብዙውን ጊዜ ከብቸኝነትና ተቃውሞ ጋር ይመጣል ምክንያቱም ራሳችሁን ማደንዘዝ ስታቆሙ ማየት ትጀምራላችሁና እና ማየት ስትጀምሩ በዙሪያችሁ ምን ያህል ሰዎች አሁንም አይነ ስውር እንደሆኑ ትገነዘባላችሁ። አንዳንዶች ያደንቋችኋል አንዳንዶች ዛቻ ያሰሟችኋል አንዳንዶች ወደ ኋላ ሊጎትቷችሁ ይሞክራሉ ሕይወት ቀላል እንዲሆን ታስቦ እንደሆነ ይነግሯችኋል በሥርዓት ውስጥ ምንም ችግር እንደሌለና መለወጥ እንደማያስፈልጋችሁ ይነግሯችኋል። ግን አሁን የበለጠ የተሻለ እንደሆነ ታውቃላችሁ። ያለ ዓላማ ደስታ ሌላው የባርነት አይነት ነው። ስለዚህ ምርጫው የእናንተው ነው። ሱሳሱስ ማባረሩን መቀጠል ትችላላችሁ። ራስን ማሰናከል ባዶነትን ማስቀጠልና ሁሉንም ነገር ጥሩ እንደሆነ ማስመሰል ትችላላችሁ። ወይም ቁጥጥሩን መልሳችሁ መውሰድ ትችላላችሁ። ዓላማ ገንቡ እና ሊታለል የማይችል ሰው ሁኑ። ስለዚህ ጠይቃችኋለሁ፣ ምን ትመርጣላችሁ? በዚህ ዑደት ውስጥ እንደ ተያዛችሁ ተሰምቷችሁ ያውቃል? ህብረተሰቡ ደስታን እንደ መቆጣጠሪያ እንዴት እንደሚጠቀም አስተውላችኋል? ከታች አስተያየት ስጡ፣ ሐሳባችሁን አካፍሉን። ምክንያቱም ጥያቄ የነፃነት የመጀመሪያው እርምጃ ነው እና የቪዲዮው ዓለምን በተለየ መንገድ እንድታዩ ካደረጋችሁ ሰብስክራይብ አድርጉ። ይህንን መስማት ለሚፈልጉ ሰዎችም አጋሩት። በቀጣይ ጠቃሚ መልዕክት እስክንገናኝ፣ ታዲያ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልን።